የታመነ ጅማሬ ፍጻሜን ያማረ ያደርጋል። የታመነ ጅማሬ፣ እውነተኛ ጅማሬ ፍጻሜን ያማረ ያደርጋል። እንዴት ብንጀምር ነው ፍጻሜያችን ያማረ የሚሆን? እንዴት ብንጀምር ነው? እንደ እግዚአብሔር ፈቃድ የተጀመረ ፍጻሜው ታላቅ ይሆናል። የትኛውንም ነገር ስትጀምሩ እንደ እግዚአብሔር ቃል ነው መጀመር ያለባችሁ ቤተሰባዊ ህይወትን ለመጀመር ሊሆን ይችላል፣ ስራን ለመጀመር ሊሆን ይችላል፣ አገልግሎትን ሊሆን ይችላል። የትኛውንም በህይወታችሁ ውስጥ ልትጀምሩ ያሰባችሁትን ነገር መጀመር ያለባችሁ እንደ እግዚአብሔር ቃል መሆን አለ። የጀመርነው ነገር ትዕግስት የሚፈልግ ከሆነ ትዕግስት ያስፈልገናል። ጽናት የሚፈልግናት ጽናት ያስፈልገናል። ሰላም ሰላም፣ ሕያዋን ቅዱሳን፣ የተወደዳችሁ የጌታ ቤተሰቦች ሁላችሁንም በጌታ በኢየሱስ ክርስቶስም ሰላም እላችኋለሁ። እረኛ ቢኒያም ዘነበ ነኝ ከኪንግስ ጌት ዓለም አቀፍ ቤተ ክርስቲያን፣ የንጉስ ደጅ። ዛሬ ደግሞ በፊታችሁ መልእክት ይዤ ቀርብ ያለሁኝ ሁል ጊዜ ይህንን የዩቱብ ቻናል ስለምትከታተሉ እግዚአብሔር ይባርካችሁ ልል ወዳለሁ። ጥቂትም ቢሆን መንፈሳዊ እይታ እንደምንካፈል አምናለሁኝ። እግዚአብሔር የልቡን ሀሳብ በአንድም በሌላም ይናገራል። ይሄም አንዱ መንገዱ ነው ብዬ አምናለሁኝ። የመልእክታችን ክፍል የሚገኘው ኢዮብ ምዕራፍ ስምንት ቁጥር ሰባት ላይ ነው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ጅማሬ አነስተኛ ቢመስልም ፍጻሜ እጅግ ታላቅ ይሆናል። ጌታ ይባረክ። ጅማሬ ታናሽ ቢሆን እንኳን ይላል 1954ቱ፣ ፍጻሜ እጅግ ይበዛል ይላል። ፍጻሜ እጅግ ታላቅ ይሆናል። ፍጻሜ እጅግ ይበዛል። ጅማሬ አነስተኛ ቢሆንም፣ ጅማሬ ታናሽ ቢሆንም። በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 አንብቡት። ጌታ ሆይ አምስት መክሊት ሰተኸኝ ነበር፣ እነሆ ሌላ አምስት መክሊት አተረፍኩበት። ጌታውም መልካም፣ አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃል ነው። ሁለት መክሊት የተቀበለው እንደዚያው ተነገረለት። ቁጥር 24 ላይ አንድ መክሊት የተቀበለው ይላል ደግሞ ቀርቦ፣ ጌታ ሆይ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ መሆንን አውቄ ፈራ። ሄጀም የሰጠህኝን መክሊት ቀበርኩ፣ እነሆም መክሊትህ አለ። ጌታው ምን አለ? ካልዘራውበት የማጭድ ካልበተንኩበት የምሰበስብ መሆኔን ማን ነገረህ አለው። አያችሁ፣ በተነገረው ነገር ተሳስቷል። ስለ ጌታው ያለውን እይታ አበላሽተውበታል። ማን ነገረህ አለው? ዛሬም በመካከል እንደዚህ መጋረጃ ግርዶሽ የሚሆኑ በጣም ብዙ ማታለሎች አሉ፣ ሽንገላዎች አሉ፣ ውሸቶች አሉ፣ እውነትን የሚሰርቁ አሉ። በጎ ሕሊናን የሚያበላሹ ቅልቦናን የሚያበላሹ በጣም ብዙ ድምፆች አሉ። ዛሬ የምንካፈለው ቃል ለጅማሬያችንም ለፍጻሜያችንም አልፋና ኦሜጋ የሆነውን ጌታ እንደገና በማየት እንደምንኳልበት ተስፋ አደርጋለሁ። የታመነ ጅማሬ ፍጻሜን ያማረ ያደርጋል። የታመነ ጅማሬ እውነተኛ ጅማሬ ፍጻሜን ያማረ ያደርጋል፣ ድምድማቱን ያማረ ያደርጋል። የታመነ ጅማሬ ታላቅ ፍጻሜ ማረጋገጫ እንደሆነ ይሄ የእግዚአብሔር ቃል ይናገራል። እንዴት ብንጀምር ነው ፍጻሜያችን ያማረ የሚሆነው እንዴት ብንጀምር ነው? ፍጻሜያችን ታላቅ የሚሆነው የእግዚአብሔር ቃል ምክር አለው። ከየትኛውም ጅማሪያችን በፊት መንፈሳዊ መረዳት ወይም እግዚአብሔርን መረዳት ቢቀድም፣ ይሄ ጅማሪያችን ታናሽ ቢሆን እንኳን ፍጻሜያችንን እጅግ ታላቅ ያደርጋል። ምን አይነት መረዳት ቢቀድም? መንፈሳዊ መረዳት ቢቀድም እግዚአብሔርን መረዳት ቢቀደም ከእግዚአብሔር የሆነውን ማወቅ ቢቀደም ይሄ ጅማሬያችን ታናሽ ቢሆን እንኳን ትንሽ ቢመስል እንኳን ፍጻሜውን ታላቅ ያደርጋል፣ ፍጻሜውን ያበዛል። በእነዚህ መብራቶች ራሳችንን እንድናይ ጠይቃቸዋለሁ። በሁለት ወይም በሦስት ምስክሮች የተጣራ እርምጃ እንዲኖረን የእግዚአብሔር ቃል ለምስክርነት ይህንን እንድንለይበት ቀርቦልናል። እግዚአብሔር ጥቂት ነገሮችን ላንሳላችሁ በምሳሌ ሶስት አምስት ላይ በራስህ ማስተዋል አትደገፍ ይላል። ለምን? ፍጻሜን ስለሚያበላሽ። በፍጹም ልብህ በእግዚአብሔር ተስፋ አድርግ ነው የሚለው። ምሳሌ አንድ ሀያ ሁለት ላይም እናንተ ብስለት የሌላችሁ ይላል። ማስተዋል የሌለበትን መንገዳችሁን እስከ መቼ ትወዱታላችሁም ይላል ብስለት የለሽ ከመሆን መዳን አለብን መጠበቅ አለብን ይላል ከእግዚአብሔር መመሪያ ማስተዋል እናገኛለን ከመብራቶቹ አንዱን አንዱን እንድናይ እግዚአብሔር ይፈልጋል ለምሳሌ እንደ እግዚአብሔር ቃል የተጀመረ ሃሌሉያ እንደ እግዚአብሔር ቃል የተጀመረ ፍጻሜው ታላቅ ነው ፍጻሜው እጅግ ይበዛል እንደ እግዚአብሔር ቃል የተጀመረ ስለሆነ እንደ እግዚአብሔር ፈቃድ የተጀመረ ፍጻሜው ታላቅ ይሆናል። ይሄ ብቻ አይደለም፣ በእግዚአብሔር መንገድ የተጀመረ እነዚህ የመንገዳችን መብራቶች ናቸው። እንደ እግዚአብሔር ቃል መጀመር አለበት፣ በመንፈስ ቅዱስ ምሪት መጀመር አለበት፣ በእግዚአብሔር መንገድ መጀመር አለበት። እነዚህን የጅማሬ መንገዶች ምን ያህሎቻችን ትኩረት እንሰጣቸዋለን? ምን ያህሎቻችን ለእነዚህ ነገሮች ቅድሚያ እንሰጣለን? ከአንድ አንድ በሆነ መስማት ከአንድ አንድ በሆነ ማየት ከአንድ አንድ በሆነ ትንቢት ሊሆን ይችላል፣ ህልም ሊሆን ይችላል። ምንም ነገር እንድንጀምር የእግዚአብሔር ምክር አይደለም። የእግዚአብሔር ምክር አጥርተን እንድንጀምር ነው። እንደ እግዚአብሔር ቃል ፈትነን፣ በእግዚአብሔር ፈቃድ ፈትነን፣ በመንፈስ ቅዱስ ፈትነን። ስለዚህ እነዚህ ለጅማሬዎቻችን እንደ መብራት ናቸው። እነዚህ ለጅማሬዎቻችን እንደ ማስጠንቀቂያ ምልክቶች ናቸው። ልክ በመኪና ጎዳናዎች ላይ ያሉ ምልክቶች ለጉዟችን አስፈላጊ እንደሆኑት ሁሉ እነዚህ ምልክቶች በምንተላለፍበት ጊዜ ለቅጣትና ለአደጋ እንደምንጋለጥ ሁሉ አሁን የነገርኳቸውን መብራቶች መተላለፍ ለቅጣትም ለአደጋም ተጋላጭ ያደርገናል። የትኛውንም ነገር ስትጀምሩ እንደ እግዚአብሔር ቃል ነው መጀመር ያለባችሁ። ቤተሰባዊ ህይወትን ለመጀመር ሊሆን ይችላል፣ ስራን ለመጀመር ሊሆን ይችላል፣ አገልግሎትን ሊሆን ይችላል። የትኛውንም በህይወታችሁ ውስጥ ልትጀምሩ ያሰባችሁትን ነገር መጀመር ያለባችሁ እንደ እግዚአብሔር ቃል መሆን አለበት። ከአንድ አንድ በሆነ መስማት ከአንድ አንድ በሆነ ማየት ከአንድ አንድ በሆነ ምክክር ምንም ነገር አትጀምሩ አንድ የአናጺዎች አባባል አለ በጣም ደስ የሚለኝ አስሬ ለካ አንዴ ቁረጥ ይላሉ። ወገኖቼ አስሬ መለካት ምን ያህል ጉዳት እንደሚቀንስ ምን ያህል ኪሳራ እንደሚቀንስ ምን ያህል ሊመጣም ያለውን ነገር ከጥፋት ሊጠብቅ እንደሚችል በጣም የሚያሳይ ነው አስሬ ነው የሚለኩት ለምን ቆርጠው እንደገና ለሌላ ወጪ እንዳይዳረጉ፣ ቆርጠው እንደገና ለሌላ ጊዜ በክነት እንዳይዳረጉ አስረ ለካ። መንፈሳዊ ቤት ደግሞ ከአስረ ለካም ያለፈ ነገርን እንደሚገባ ተጠንቅቆ ማድረግን የሚፈልግ ነው። ለምን? ሕይወት ነው፣ ሕይወት ነው። እንደ እግዚአብሔር ቃል፣ በእግዚአብሔር ፈቃድ፣ በእግዚአብሔር መንገድ የትኛውም ነገር በሕይወታችሁ ውስጥ መጀመር አለበት። ይሄ በጣም ትኩረት ላይ ቢሰጠው የሚገባ ነው። ምንም ነገር ከመጀመራችሁ በፊት እነዚህን መብራቶች ማየታቸውን እርግጠኛ መሆን አለባችሁ። የእግዚአብሔርን ቃል፣ የመንፈስ ቅዱስን ምሪት፣ የእግዚአብሔርን መንገድ፣ በጣም በእነዚህ ነገሮች እርግጠኛ መሆን አለባችሁ ፍጻሜያችን ታላቅ እንዲሆን። አለበለዚያ ፍጻሜያችን የውሃ ሽታ ነው የሚሆነው። ፍጻሜያችን ኪሳራ ነው የሚሆነው። በእነዚህ ነገሮች እርግጠኛ መሆን መቻል አለብን። ለአገልግሎታችን፣ ለእጆቻችን ስራ፣ ለቤተሰቦቻችን፣ ለየትኛውም እቅዶቻችን ጅማሬን ማጥራት አስፈላጊ ነው። ለፍጻሜ ጅማሬ አጀማመራችን ትክክል መሆን ስላለበት ልክ ለአንድ ቤት ለአንድ ህንፃ መሰረት ወሳኝ እንደሆነው ያህል ጅማሬን በትክክል በእግዚአብሔር ቃል እርግጠኛ በመሆን በእግዚአብሔር መንገድ እርግጠኛ በመሆን በእግዚአብሔር ፈቃድ ወይም በመንፈስ ቅዱስ ምሪት እርግጠኛ በመሆን መጀመርን የመሰለ ነገር የለም። ምላጭ ይላሉ ሰዎች፣ በጣም ይገርመኛል። ምንም ስል ቢሆን ዛፍ አይቆርጥም ይላል መጥረቢያ። ምንም ጠንካራ ደግሞ ቢሆን ጸጉር አይላጭም ይላል አያችሁ። ሁሉም ቦታው ላይ ነው፣ አቅሙ ቦታው ላይ ነው። ድሉ ያለ ቦታው ድል ሊያገኝ አይችልም። ስለዚህ የትኛውም ጥንካሬያችን የትኛውም ስለታችን የባከን እንዳይሆን የሚያደርገው ትክክለኛን ቦታና ትክክለኛውን መንገድ ማግኘት የአግባብ ሲኖር ብቻ ነው ማለት ነው። በመዝሙር 53 ቁጥር ሁለት ላይ በማስተዋል የሚመላለስ እግዚአብሔርን የሚፈልግ እንዳለ ለማየት እግዚአብሔር ወደ ታች ወደ ሰው ልጆች ተመለከተ ይላል። አያችሁ እግዚአብሔር በእሱ መታመን አለመታመናችንን ማየት የሚፈልግ አምላክ ነው። እንደ ኖህ ፍጻሜያችሁ ታላቅ እንዲሆን እንደ ኖህ እንድትታዩ የራስን መንገድ ከእግዚአብሔር መንገድ መለየት አስፈላጊ ነው። በኖህ ዘመን የነበሩ ሰዎች መንገዳቸው ከእግዚአብሔር መንገድ የተለየ ነበር። የኖህ መንገድ ግን ከእግዚአብሔር ሀሳብ ጋር ከእግዚአብሔር ፈቃድ ጋር የተስማማና የታረቀ ነበር። የራስ መንገድና የእግዚአብሔር መንገድ ውጤታቸው የተለያየ ነው፣ ዋጋቸው የተለያየ ነው። በራስ መንገድ ሲሆን ውጤቶችን መጽሐፍ ቅዱስ በጣም በብዙ ታሪኮች ያስተምረናል። ከእግዚአብሔር ጋር በሆነ መንገድ ደግሞ ያለን ውጤት ዋጋ የእግዚአብሔር ቃል በብዙ ታሪኮች ደግሞ እንዲሁ ያስተምረናል። የተለያየ ነው ፍጻሜያቸው ያልኳቸው ነው ለምን ጅማሬያቸው ከእግዚአብሔር ጋር መንገዳቸው ከእግዚአብሔር ጋር የሆኑ ሰዎችና በራሳቸው የሆኑ ሰዎች ፍጻሜያቸው አንድ አይደለም። የአንዳንዶቹ ጸጸት ነው፣ ቁጭት ነው። የአንዳንዶቹ ግን እረፍትና ክብር ነው። ከእግዚአብሔር ጋር የሚደረግ ነገር ሁል ጊዜ ዋስትና አለው። ለዚህ ነው በኢሳይያስ 58 ላይ ከቁጥር 8 እስከ 9 የእግዚአብሔር ቃል ሲናገር ሀሳቤ እንደ ሀሳባችሁ፣ መንገዴ እንደ መንገዳችሁ አይደለም ይላል እግዚአብሔር ይላል። አያችሁ፣ መንገዳችን ከመንገዱ ሀሳባችን ከሀሳቡ ርቋል። የታረቀና የተስማማ አይደለም። ምንድን ነው ያስከፈላቸው ነገር ካልን በደል ውስጥ ከተታቸው። በደላቸው ደግሞ ፍርድ አመጣባቸው፣ ቅጣት አመጣባቸው። ስለዚህ መንገዶቻችንን በእግዚአብሔር ቃል ጅማሬዎቻችንን ማለት ነው በእግዚአብሔር ቃል መፈተሽ አለብን። ሁለተኛ ተገቢ የሆኑ ምላሾች የተሞላ ጅማሬ ያስፈልገናል። ተገቢ የሆኑ ምላሾች ለጥያቄያችን መልስ አግኝተን የምንጀምርበት ነው። እስቲ የሚሆን አውቃለሁ ተብሎ ምንም ነገር አይደረግም። ሁለት ነገሮች አሉ በጣም የሚያስገርሙኝ ረግጦ ማየትና አይቶ መርገጥ። በጣም ይለያያሉ። ሰዎች እንደዚህ አይነት ተራማጆች ናቸው። ወይ አይተው ነው የሚረግጡት ወይ ደግሞ ረግጠው ነው የሚያዩት። ረግጦ ማየት ገደል ውስጥ ገብቶም ነው፣ ረግጦ ማየት በረግረግ ተይዞም ነው፣ ረግጦ ማየት ጭቃ ውስጥ ገብቶም ነው። አይቶ ግን መርገጥ አይቶ ነውና ጭቃውን ያልፋል፣ ረግረጉን ያልፋል። አያችሁ፣ አይቶ ነውና። ስለዚህ ሁለት አይነት አካሄዶች ሰዎች አሏቸው። በአንዱ የተቃኙ ናቸው፣ አንዱ ይዟቸዋል። አካሄዳቸው የአንዱ መልክ ነው፣ የአንዱ ገጽታ ነው። አይቶ መርገጥና ረግጦ ማየት የናንተ አካሄድ በየትኛው የተቃኘ ነው? የእናንተ የትኛውን ይመስላል? አይቶ በመርገጥ መሄድ ወይስ ረግጦ በማየት ወገኖቼ ጅማሪያችን ለፍጻሜያችን ወሳኝ አስተዋጽኦው ቀላል አይደለም ተገቢ የሆኑ ምላሾችን የተሞላ ጅማሬ የመታዘዝ ምላሽ የተሞላ የእምነት ምላሽ የተሞላ የመስጠት ምላሽ የይቅርታ ምላሽ የተሞላ የአንዳንድ ሰዎች መንገድ በይቅርታ መጀመር ይኖርበታል አጋርን ላስታውሳቸው አጋር መንገድ ጀመረች ልጇን ይዛ፣ ግን ወደ እመቤቲቷ እንድትመለስ በእመቤቲቷ ስር እንድትሆን በመልአክ በኩል መለኮታዊ ድምፅ መጣላት። አያችሁ መንገዷ የተጀመረው በብስጭት ነበረ፣ በሐዘን ነበረ፣ በጉዳት ነበረ። መንገዱን ግን ስትሄድ መለሳት። ለምን በዚህ መንገድ ፍጻሜ መልካም አይሆንም? በዚህ መንገድ ፍጻሜ ታላቅ አይሆን? እንዳውም የመለሳት የተስፋ ቃል ግን ከየት እንድትጀምር አደረጋት። ከመቤት ሷ ስር እንድትጀምር አደረጋት። የመታዘዝ ምላሽ የሚፈልጉ መንገዶች አሉ። ቅድስና የሚፈልጉ መንገዶች አሉ። መታዘዝ የሚፈልጉ መንገዶች አሉ፣ ጅማሬዎች አሉ። እነዚህ ጅማሬዎች በመልስ የተሞሉ መሆን አለባቸው። ስለዚህ የሚተባበር ልብ ያስፈልገናል። ፍጻሜን ታላቅ ያደርጋል። ታላቅ ፍጻሜ እንዲኖረን የሚያደርገው ይሄ ነው። በተገኘው መንገድ የምንደርስበት በተገኘው መንገድ የምናገኘው ምንም አይነት የህይወት ዋጋ ያለው የህይወት ብድራት የህይወት ሽልማት ያለው ምንም ነገር የለም። እግዚአብሔር የሚፈልገው ይሄንን ነው። ስለዚህ የጀመርከው ነገር ከቅድስና ጋራ መያያዝ ካለበት ከቅድስና ጋራ ስለመያያዙ እርግጠኛ መሆን አለብህ። የዘመኑ ኢሳያስ ኢሳያስ ታውቃላችሁ ብዙ ምዕራፍ ከቅድስና ጋር መያያዝ ያለበትን ነገር ሳያያዝ የተጓዘ ነው። እና ምዕራፍ ስድስት ላይ የቅድስና አምላክ ተገለጠ። ወየው ጠፍቻ አለው አለ። አያችሁ፣ ጅማሬው እስከ ምዕራፍ ስድስት ድረስ ሄዷል። ኢሳያስ አሁንም ኢሳያስ አለ። ዘመኑ ላይ ከቅድስና ጋር ሊያያዝ የሚገባውን ነገር ቸል ብሎ የሚሄድ ቸል ብሎ የሚጓዝ አ መመለስ አለበት። ለምን ወየው ስላለበት። በእግዚአብሔር ፊት በደል አለበት። መንጻት ያስፈልገናል፣ መቀደስ ያስፈልገናል። ስለዚህ ከቅድስና ጋር መያያዝ ያለበት ጅማሬ አለ። አንዳንድ ጅማሬዎቻችን የስራም ሊሆኑ ይችላሉ፣ የትዳርም ሊሆኑ ይችላሉ። ከቅድስና ጋር ተያይዘው መጀመር ያለባቸው ነገሮች ችላ ይባላሉ፣ ፍጻሜያቸው መልካም አይደለም፣ ፍጻሜያቸው ጸጸት ይሆናል። እባካችሁ በጮኝነት ያላችሁ የአማረ ትዳር እንዲኖራችሁ እጩ ሚስት እጩ ባል የሆናችሁ በጣም ማሰብ አለባችሁ፣ ስለ ቅድስና። ለምን ጅማሪያችሁ በቅድስና ካልሆነ ፍጻሜያችሁ ጸጸትና መጠራጠር ያለበት አለመተማመን ያለበት ይሆናል። መጀመሪያ ላይ ይህንን ማድረግ መቻል አለባችሁ። ጅማሬን እያነሳ ነው። አያችሁ፣ ጅማሪያችሁ ለፍጻሜያችሁ እጅግ ዋጋ አሉ። የምትጀምሩ ከቅድስና ከሆነ ቅድስናን ችላ ማለት የለባችሁ የምትጀምሩት በታማኝነት ከሆነ ታማኝነትን ችላ ማለት የለባቸው። የምትጀምሩት በንጽህና ከሆነ በመጠባበቅ ከሆነ ይሄ ጥሩ ምሳሌ ስለሚሆኑ፣ በጣም ብዙ ሰዎች ጅማሬ ላይ የሚጠይቃቸውን ነገር ለማድረግ ወደኋላ ይላሉ። ልል ስሜት ነው ያላቸው፣ ልል ፈቃድ ነው ያላቸው፣ ልል አቋምና ውሳኔ ነው ያላቸው። እንዲህ መሆን የለበትም። ለምሳሌ ትዳር ከጋብቻ በፊት በታማኝነት የምንኖረው ኑሮ በትዳር ውስጥ ደግሞ በቅድስና የምንኖረው ኑሮ ነው። ይሄ ምን ይፈልጋል? ቅድስና። ስለዚህ ጅማሬው ምንድን ነው መሆን ያለበት? ቅድስና መያያዝ አለበት ማለት ነው። የጀመርነው ነገር ወገኖቼ፣ ምስጢርን መጠበቅ ያለበት ከሆነ ምስጢርን መጠበቅ አለብን። ካለበለዚያ እንደ ዮሴፍ ፈተና ይመጣብናል። እንደ ዮሴፍ ሰልፍ ይመጣብናል። ዮሴፍ ያየውን ህልም ለወንድሞቹ መንገር አልነበረበትም። እንደ እውነቱ ከሆነ ያንን ህልም አባቱ እንኳን ይጠብቅ ነበር። ከነገረው በኋላ መጥቶ ሁለት ጊዜ ያየውን ህልም ነገራቸው። ጠላትነት ተነሳበት፣ አሳደዱት። በእርግጥ እግዚአብሔር ለክፉ ያሰቡትን ይህንን ቀን አይቶ ለመልካም አደረገው አላቸው። ግን አንድ የሚያስተምረን መርህ አለ፣ ሚስጥርን መጠበቅ ባለብን ቦታ እንድንጠብቅ። ወገኖቼ በጣም ሚስጥር የምትጠብቁ ሰዎች መሆን አለባቸው። ከዘመኑ ሰው የተነሳ የትኛውም ነገር ካፍ ይዞ አፋፍኖ አሁን ታውቃላችሁ? የትኛውም ነገር አሁን አዝናለው። በዚህ ዘመን ዘመንና አገልግሎት እንደተቀበለ ሰው ፈተናው ብዙ ሆኗል። ምን አይነት ፈተና ነው ያለው ካላችሁ የትኛውም ሚስጥር አደባባይ ላይ፣ የትኛውም ሚስጥር ሚዲያ ላይ የሚወጣበት ጊዜ ስለደረሰን ለማስተማር በሚል ሰበብ ሚስጥር፣ ምንም ሰበብ አያስፈልገውም፣ ምንም ምክንያት አያስፈልገውም። ሚስጥር ሚስጥር ነው። አንድ ጥሩ አባባል አለ። አትንገር ብለህ ከነገርከው አትንገር ብሎ ደግሞ ለሌላ ይነግራል። ስለዚህ አንድ ሚስጥር ከአንተ ከወጣ ሚስጥር መሆኑ ምን ብሏል? አብቅቷል ማለት ነው። ይህንን ስል በጣም አዝናለሁ። የእግዚአብሔር አገልጋዮች ዘመንና አገልግሎት እየተቀበልን ሚስጥር ጠባቂ በመሆን ህይወት፣ እግዚአብሔርን የምናስከብር እንድንሆን እግዚአብሔር ይፈልጋል። የስንቶችን ሚስጥር አደባባይ ላውጥተናል። ካፍ ይዞ አፋፍ ሆኗል። እንደ ቃይል ዘመን ክርስትና የሚል አንድ መዝሙር አውቃለሁ። ካፊዞ አፋፍ ነው አያችሁ። ክርስትናችን ግን ካፊዞ አፋፍ አይደለም። ማንም የወደቀ ሰው በህዋነት መንፈስ አቅኑ ካለ በኋላ ገላትያ ስድስት ላይ በዚህም የክርስቶስን ህግ ፈጽሙ ብሎ ነው የሚደመድመው። ወገኖቼ ስለዚህ ሚስጢርን መጠበቅ በጣም ያስፈልጋል። ጅማሪያችሁ ላይ ሚስጥር ሊኖራችሁ ይገባ። ታውቃላችሁ መንግስትን መንግስት ያደረገው ምንደሆነ ታውቃላችሁ? ሰራዊቱ አይደለም። ይሄ በጣም ያስተምረናል። መንግስትን መንግስት አድርጎ በህልውናው የሚያስቀጥለው የሰራዊቱ ብዛት አይደለም፣ ሚስጥሩ ነው። ሚስጥሩ በተገለጠ ቁጥር ህልውናውን እያጣ አቅሙን እያጣ ነው መንግስት የሚሄደው። ስለዚህ ምንድን ነው የሚያቆመው ምንድን ነው የሚያጸናው ብላችሁ ካላችሁኝ፣ ሚስጥር ሚስጥር አለው። ሚስጥር የወጣ ቀን ነው መንግስት ስጋት ውስጥ የሚወድቀው። ወገኖቼ ምን ያህል ይህንን ታስቡታላችሁ? የህይወታችሁ ሚስጥረኛ አንድ እግዚአብሔር ይሆን። ደግሞ እግዚአብሔር አይኖቻችሁን ይክፈት። ሚስጥርን መጠበቅ የሚችሉ ሰዎችን በህይወታችሁ እግዚአብሔር ያምጣ። ከሚስጥር አለመጠበቅ የተነሳ የተጎዱ እንደ አገልጋይ አቃለሁ። በጣም ብዙ የተጎዱ ሰዎች አሉ። እግዚአብሔር ይፈውስ። እግዚአብሔር እንደገና ልባቸውን ያክም። ወገኖቼ ሚስጥርን መጠበቅ ያስፈልጋል። በምላሽ የተሞላ ጅማሬ ፍጻሜን ታላቅ ያደርጋል እያልኳች ነው። የጀመርነው ነገር ትግስት የሚፈልግ ከሆነ ትግስት ያስፈልገናል። ጽናት የሚፈልግ ከሆነ ጽናት ያስፈልገናል። አያችሁ ጅማሬያችን ትግስት የሚፈልግ ሊሆን ይችላል። መንገዱ ትግስት የሚፈልግ ሊሆን ይችላል። ትግስትንና ጽናትን እስካላ ዘን ድረስ ፍጻሜያችን ታላቅ ሊሆንና ሊበዛ አይችልም። ምላሻችን ወሳኝ ነው። የተስፋውን ቃል እንድታገኙ ይላል ዕብራውያን 10 36 የእግዚአብሔርን ፈቃድ እያደረጋችሁ ከዚህ በላይ ምን ያስፈልጋል? የእግዚአብሔርን ቃል ፈቃድ እያደረጋችሁ የተስፋውን ቃል እንድታገኙ ይልና መጽናቱ ደግሞ ያስፈልጋችኋል ይላል። የእግዚአብሔርን ፈቃድ ሰው ካደረገ እንዴት የተስፋውን ቃል አያገኝም? አንድ ነገር ያስፈልገዋል ይላል መጽናት። አያችሁ መንገዱ መጽናት ይፈልጋል ትዕግስት ይፈልጋል ማለት ነው። ስለዚህ መንገዳችን በትዕግስት የተጠበቀ መሆን ካለበት፣ በትዕግስት በእምነት በእምነት በመታዘዝ በመታዘዝ በቅድስና በቅድስና ጅማሬያችን መልስ ይፈልጋል። ጅማሬያችን በመልስ የተሞላ መሆን አለበት። እግዚአብሔር ለራሳችን ጥረትና ልፋት መፍጨርጨር ሊተወን አይፈልግም። የዘገየ ምላሽ አይኑረን፣ ፈጥነን መመለስ ባለብን ነገር እንመልስ። ኢሳይያስ 30 ቁጥር 21 መንገዱ ይህች ናት፣ በእርሷም ሂድ የሚል ድምፅ ጆሮ ይሰማል ይላል። አስተማሪ ከዓይኖችህ አይሰወርም ይላል። አያቸው ። እግዚአብሔር ሁል ጊዜ ሊመራን የታመነ አምላክ ነው። መንገድ ካለ መሪ ያስፈልጋል። የሚመራን ምልክት የግድ ነው። እንደዚህ ምልክቶች ናቸው። እግዚአብሔር በዚህ ሊያገኘን ይፈልጋል ማለት ነው። ወገኖቼ ጅማሬያችን ታናሽ ነው ታማሽ ቢመስልም ፍጻሜያችን እጅግ ታላቅ እንዲሆን ፍጻሜያችን እጅግ እንዲበዛ በጣም ልናስብበት ይገባል። አንዱን ጉዳይ በጣም አጽኖት ሰጥቼ መናገር እፈልጋለሁ። ቤተሰባዊ ህይወት በፊታችሁ ያለ እግዚአብሔር በዚህ ህይወት ሊባርካችሁ ዓላማን ያደረገላችሁ ወገኖቼ ልትጠነቀቁ ይገባል። ቅድስና የሚፈልግ ጅማሬ ላይ ቅድስናችሁን ትኩረት ስጡት። ትኩረት ካልሰጣችሁት ፍጻሜያችሁ ላይ ጸጸት አለ። ፍጻሜያችሁ ላይ የልብ መረጋጋት አይኖርም። ጥርጣሬ ይመጣባችኋል። መጀመሪያ ላይ ያላደረጋችሁትን በኋላ ላይ ልታደርጉት መጨረሻ ላይ ልታደርጉት አትችሉ። አሳማኝም አትሆኑ። ሰው ያየውን ነው የሚያምነው። መጽሐፍ ቅዱስ ሲናገር ብልህ ይላል አካሄድን ይመለከታል ይላል አስተዋይ ሰው ግን ብልህ አካሄድን ይመለከታል አስተዋይ ሰው ግን ቃልን ያምናል ይላል። ይሄ ዘመን ደግሞ ብልህ ነው ልባም ነው አካሄድ ነው የሚመለከተው። ወገኖች ስሙኝ፣ የዋ ቃልን ያምናል ነው የሚለው። ይህ ትውልድ ቃላችሁን የሚያምን አይደለም፣ ድምጻችሁን የሚያምን አይደለም። አካሄዳችሁን፣ ኑሯችሁን ያያል። ስለዚህ በዚህ ነገር በጣም መንቃት አለባቸው። የዋህም መሆን የለባቸውም። እንደ ብለዎቹ አካሄድ የምታዩ መሆን መቻል አለባቸው። ስለዚህ ፍጻሜን የሚያሳምር አካሄድ፣ ነገን የሚያበጅ አካሄድ ዛሬ ወሳኝ ነው ወገኖቼ። እንደዚህ የሚባል እውነት አለ። ዛሬ ትንቢት ነው ይላሉ። ነገህን ይናገራል ይላሉ። አያችሁ ዛሬ ያላቸው አኗኗር ነው ነጋችሁን የሚናገረው። ዛሬ የትናንት ፍሬ ነው። ዛሬ የነገ ደግሞ ዘር ነው። ስለዚህ በጣም መጠንቀቅ መቻል አለብን። አይኖቻችን ተከፍተው ሊያዩ የሚገባው ጅማሬያችን ላይ ምንድን ነው? እግዚአብሔር ከኛ የሚፈልገው እግዚአብሔር ከኛ የሚሻው ምንድን ነው? በሕይወታችን ውስጥ አልፋና ኦሜጋ ሆኖ እንዲቀጥል የሚያደርግ የአልፋ የኦሜጋችንን ብርሃን በሕይወታችን ላይ እንድናይ የሚያደርገን ነገር ምንድን ነው ብለን ልንጠይቅ ይገባል። ጅማሬያችን ወሳኝ ነው። የዚህን ያህል እንዲጠራ ማሰብ አለብን። የዚህን ያህል እርግጠኞች መሆን አለብን። የራሳችን ማስተዋል ጅማሬ እንዳይሆን፣ የራሳችን ፈቃድ ጅማሬ እንዳይሆን፣ የራሳችን እውቀት ጅማሬ እንዳይሆን፣ የሰዎችም እንዳይሆን አንድ ጊዜ ታስታውሳላቸው ሐዋርያው ጳውሎስ ስለ አገልግሎት ሲናገር ለእኛ ለአገልጋዮች ወደ አገልግሎትም ለሚመጡ ታላቅ መርህ ነው። እንዲህ ብሎ ተናገረ፦ በሰውና ከሰው አይደለ በእግዚአብሔር ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ አለ። አያችሁ፣ አገልግሎትን የጀመረው በሰውና ከሰው አይደለ በማን ነው? በእግዚአብሔር ነው። አያችሁ፣ ጅማሬው ነው ፍጻሜውን ታላቅ ያደረገው፣ እንደ ሐዋርያ እንደ መልእክተኛ እንደ አገልጋይ ጅማሬው ጠንካራ እያደረገ በብርታት ደግሞ በክብር እንዲደመድም ያደረገው ጅማሬው በሰው አይደለም፣ ከሰው አይደለም። አያችሁ በሰውና ከሰው የሆነ ጅማሬ አለ፣ የትም አይሄድም፣ የትም አይደርስም። ለእግዚአብሔርም ክብር ለራስም ክብር አይሆን፣ በሰውና ከሰው የሆነ በእግዚአብሔር ሲሆን አያችሁ ጅማሬ ወሳኝ ነው። በጣም ብዙ ሰዎች በመንፈስ ይጀምራሉ፣ በእምነት ይጀምራሉ፣ ግን በስጋ ወደ መጨረስ ይሄዳሉ። ጅማሬ በመካከልም የሚጠበቀው በዛው በተጀመረበት መንፈስና ልብ ነው። ያን ጊዜ ፍጻሜያችን ታላቅ ይሆናል። ፍጻሜያችን እጅግ ይበዛል። አበቃ። ይህንን የምትከታተሉ ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁ እንድትሆኑ ጠይቃቸዋለሁ። እረኛ ቢኒያም ዘነበ ነኝ። ተባረኩል